ተመልሰናል ተመልካዮቻችን ፋና ላምሮት ምዕራፍ 198ኛ ሳምንት የምድብ ሁለት አምስት ተወዳዳሪዎች እንግዲህ ከቀኑ 6 ሰዓት ጀምሮ በሁለት ዙር የመጀመሪያው ዙር በራሳቸው የሙዚቃ ምርጫ በሁለተኛው ዙር ደግሞ የዳኞች ሰባት የሚደርሱ አንጋፋና ወጣት ድምፃውያን ለዛሬ ተመርጠው ነበር ከዛ ውስጥ ደግሞ የአራቱን አካባቢ መርጠዋል እንግዲህ በሁለት ዙር ይሄ ነው እኛ የመጨረሻ አቅማችን ብለው ምክንያቱም ፋና ላምሮት እንደሚታወቀው በየሳምንቱ ፍጻሜ ነው በየሳምንቱ የመጨረሻ የብቃት ጥግ ላይ ሆነው ማቅረብ መቻል አለባቸው። ለነገ የሚባል ስለሌለ ማለት ነው። ስለዚህ በዛ መልኩ አቅርበውልናል። ከዛ ደግሞ መድረክ ላይ ይገኛሉ። አሁን እንደ ወደ እነሱ ከመሄዳችን በፊት ግን እንዴት አየሹ? አሪፍ ነበረ። በጣም ቆንጆ ነበረ። ሁልጊዜ ይሄኛው ሳምንት ተጠባቂ ነው። ሁለቱም ምድቦች ላይ ያሉ ተወዳዳሪዎች፣ አምስት ተወዳዳሪዎቻችን የሚዋሃዱበት የሚቀጥለው ሳምንት አለ። ስለዚህ በጣም ተጠባቂ ነው። ያን ሳምንት ለመቀላቀል ደግሞ ከፍተኛ ፉክክር ያስፈልጋል። ስምንቱ ነው ሲመጡ ደግሞ የፋና ላምሮት መልክ ሙሉ በሙሉ ይቀየራል። ሌላ መልክ ይኖረዋል። ያላቸውን አቅም ይዘው ቀደም ሲል አንተም እንዳልከው የዕለት ፐርፎርማንስ ስለሆነ ፋና ላምሮት የትናንት ወይም የሳምንቱ ፐርፎርማንሳቸው መተማመኛ አይሆንም። ስለዚህ በየጊዜው ልምምድ፣ በየሳምንቱ ልምምድ ማድረግ ይጀምራሉ። እስከዛሬ በ15 ቀን ነበር የሚመጡት ተወዳዳሪዎቻችን። አሁን ግን በየሳምንቱ ልምምድ መስራት ይጠበቅባቸዋል። ዳኞችን በዛው ልክ ደግሞ መጠበቃቸው አይቀርም። ስለዚህ በሚቀጥለው ሳምንት የምናገኛቸው ዛሬ አራቱ ተወዳዳሪዎች የሚያልፉት ሳምንት በሌላ ብቃት፣ በሚያስደንቅ ብቃት ይጠብቁናል። በትክክል አንዳንዴ ምን ይቆጭኛል መሰለሽ የሆነ ሳምንት ላይ ሲሳሉ፣ ሲሞረዱ፣ ልክ የውድድሩ መንፈስ ሲገባቸው፣ የዳኞች ፍላጎትና በየት እንዲፈሱላቸው ሲገባቸው የሚሰናበቱ ተወዳዳሪዎች አሉ። ሁሉም ባለተሰጥኦዎች ናቸው። ከመጡበት አካባቢ ግን ምን ነው ከሙዚቃ መሳሪያ ጋር መግባባት ከዳኞች ሚሰጧቸውን ሀሳቦች ከማሻሻል ጋር በተያያዘ ብቻ በየሳምንቱ ይሰናብታሉ። ግን ሁሉም ይችላሉ። ለእኛ ለእኛ ሳይሆን ለራሳቸውም ይችላሉ ባልሰጡ የምንለው ነው። ለዛ ነው። ግን አንድ ሲሳሉ ሲመረዱ በቃ ደረሱ። ለዚህ ሲባል የሚሰናበቱ ተወዳዳሪዎች አሉ። የውድድሩም ድምቀት የሚጀምረው ሳምንታቶች ገፋ ሲሉ ተወዳዳሪዎቹም ደግሞ ቴምፖስ ሲገቡ ወይም ሪትሙ ሲገቡ የሙዚቃ ቋንቋ አለ ሲገቡ ነው። ለማንኛውም ነው ናት ነው ይልም ይለው። አይ ብሩክም እየገላመጠ ነው። አይ ዳኛ ስለማታውጣና ይቀር ምን እናንተ ግን አንዳንድ የሚያመልጥሽ ነገር የገባኛል። ጥያቄ ያስነሳብሻል። ለማንኛውም ተመልካቾቻችን ዛሬ የስምንተኛ ሳምንት አምስት ተወዳዳሪዎች የምድብ ሁለት ውጤታቸውን ሊሰሙ እዚህ መድረክ ላይ ቆመዋል። በሁለት ዙር ሙዚቃዎቻቸውን አቅርበዋል። አራቱን ስምንት ውስጥ እናገኛቸዋለን ቀጣይ ሳምንት። ዛሬ አንድ ተሰናባች ይኖረናል። ማን ይሆን? ወደ ውጤት እናልፋለን። ተወዳዳሪዎች ይህን ሁሉ ሰዓት እየጠበቅ ናቸኋል ሚል አይነት እየታያዩን ነው። ስለዚህ ወደ ውጤቱ እናልፋለን። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ዳኛ ብሩክና ዳኛ ማኑኤል 9990 ድምጽ እኩል ሰጥተዋል። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት የሹምነሽ የሰጠችው ነጥብ ደግሞ 9960 ነው። በአጠቃላይ ድምር ውጤት የናንተ የተመልካቾቻችን 20 በመቶ ተሰልቶ ደግሞ 59765 በማምጣት ስምንቱን የተቀላቀለው ወይም ደግሞ ከስምንቶች ውስጥ አንዱ የሆነው ኤፍሬም ጌታቸው ነው። እንኳን ደስ ያለ ኤፍሬም። የእናንተ የውድ ተመልካቾቻችን 235 ነው። እንዲሁም ደግሞ አጠቃላዩ 676 ነው። ምናልባት ካልተሳሳትኩ ለአራተኛ ጊዜ በተከታታይ አንድ አንደኛ እየወጣ ኤፍሬም ዛሬ ከፍተኛ ነጥብ በማምጣት ወደ ስምንት ውስጥ መቀላቀሉን አረጋግጧል። እንኳን ደስ አለ። እንቀጥላለን። በከፍተኛ ነጥብ በማምጣት ስምንት ውስጥ ከምናገኛት ወይም ከምናገኘው ዳኛዎች ውጤት ባልተናገሩበት ዳኛ ብሩክ 9920፣ የሹምነሽ 9930፣ አማኑኤል 9950 ሰጥተዋል። አጠቃላይ የሁለት ዙር ውጤት እንዲሁም የእናንተ ውድ ተመልካቾቻችን በ8222 የላካችሁት ማለት ነው ተደምሮ ሲሰላ ደግሞ 59605 በማምጣት ስምንት ውስጥ መቀላቀሏን ያረጋገጠችው ወይም ያረጋገጠው ስንታየው ስፋኔ ነች። እንኳን ደስ ያለሽ ዛሬ ልዩ ነበርሽ ሲሏት ነበር ዳኞች። 424 እናንተ ውድ ተመልካቾቻችን በ8ሌታ ልካችኋል። ይሄ ወደ 20 በመቶ ሲመለስ 85 ይሆናል። ዳኞች ነጥብ ባልተናገሩበት በሁለተኛው ዙር ዳኛ ብሩክ 9880 እንዲሁም ደግሞ የሹምነሽ እና አማኑኤል እኩል ነጥብ 9890 ሰጥተውታል። የእናንተ የውድ ተመልካቾቻችን አጠቃላይ ድምር ውጤት ተሰልቶ 59343 በማምጣት አጓጊውን ውድድር የተቀላቀለው ቆንጆ ነበር። አይደል ውድድሩ? መልካሙ አረጋ ነው። እንኳን ደስ ያለ የእናንተ የውድ ተመልካቾቻችን 20 በመቶ 123 ነው፣ አጠቃላይ ውጤቱ ደግሞ 616 ነው። ትንሽ እሺ እንግዲህ ብዙ ጊዜ እዚህ ጋር ስመጣ ወይም ስንመጣ፣ ከሁለት አንዱ ደስታ ከሁለት ሁለቱም ጋር ደስታ ይኖራል። በእርግጥ እዚህ መካፈል መሳተፍ በራሱ ትምህርት ቤት የሆነ ፕሮግራም ነው። ፋና ላምሮት እንደሚታወቀው ያበቃል። ስለዚህ ስለተሳትፏቸው ከነዚህ ድንቅ ባለሙያዎች ጋር ስለተዋወቃችሁ ብቻ እሱ በራሱ ማሸነፍ ነው። ለእኛ ሁለታችሁ ባለተሰጥኦ ናችሁ፣ ግን አንድ ሰው ዛሬ ተሰናባች ይኖረናል። አንደኛውን ደግሞ የዛሬ ሳምንት ስምንት ውስጥ ተቀላቅሎ እናገኘዋለን። ዛሬ በስምንተኛው ሳምንት በፋና ላምሮት ምዕራፍ 19 ከአምስቱ ተወዳዳሪዎቻችን ዛሬ የሚሰናበትልን ዳኞች ውጤት ባልተናገሩበት ዳኛ ብሩክ 9700 የሹምነሽ እንደዚሁ 9700፣ አማኑኤልም እንደዚሁ 9700 ሰጥተውታል። አጠቃላይ የሁለት ዙር የዳኞች ውጤት እንዲሁም የውድ ተመልካቾቻችን ያጭር ጽሁፍ መልእክት ተደምሮ ሲሰላ ደግሞ 5916 በማምጣት የዛሬ የስምንተኛ ሳምንት ተሰናባች የሚሆነው ሁል ጊዜም እንደምንለው ባዶ እጅ አይሸኝም ፋና ከ8 ሺ ብር ጋር ይሄንን መልእክት አስተላልፏል ከዛሬው ፋና ላምሮት የምራፍ 19 የባለተሰጥኦ ድምፃውያን ውድድር ለጊዜው ብትሰናበትም የነገው አሸናፊነት ጉዞ ግን ይቀጥላል ፋና አብሮክ ነው ከ 8 ሺ ብር ጋር እናመሰግናለን ስለተሳትፎ የዛሬው የፋና ላምሮት የምራፍ 19 የ8ኛ ሳምንት ተሰናባች የሚሆነው ግዛቸው ቴዎድሮስ ነው። የመኮንንን ውጤት አሳውቃለሁ። እሺ፣ በሁለተኛው ዙር ዳኞች ነጥብ ባልተናገሩበት የሹምነሽና ማኔል እኩል 9850 ሰጥተውታል። ብሩክ ደግሞ 9840 ሰጥተውታል። የናንተ የተመልካቾቻችን 20 በመቶ ሲሰላ 41 ነው። በአጠቃላይ ድምር ውጤት 59131 በማምጣት ስምንቱን ተቀላቅሏል። እንኳን ደስ ያለህ ግዛቸው፣ ስለመጣክ ፋና ላምሮትን ስለተቀላቀልክ እጅግ በጣም ነው የምናመሰግነው። በጣም ቆንጆ ቆይታ፣ ቆንጆ አቅም ነው ያሳያህ። ስላወቅ ነው ደስ ብሎናል። ግን ደግሞ ውድድር ነውና መሰናበት ማለፍ ያለ ነውና ዛሬ ተሰናባችሁ ነሃል። ፋና ቴሌቪዥን ይሄን ስጦታ ሰጥቷል። የምትለው አጭር ነገር ካለ ደግሞ ድልስት። አመሰግናለሁ በመጀመሪያ እግዚአብሔር ለዚህ መድረክ ስላበቃኝ አመሰግነዋለሁ። በመቀጠል አብሮን ከጎን ለነበሩት በጣም ወዳቸው ቤተሰቦቼ፣ ወንድሞቼ በጣም ትልቅ ክብር አለኝ። ከዛም ጓደኞቼ ከምንም በላይ ደግሞ ታላቁና ጥበብ ወዳዱን የደባርቅ ህዝብ በጣም ማመስገን እፈልጋለሁ። በተጨማሪ አንጋፋውን ባለ የባህል ቡድን ከጎኔ ስለነበራችሁ አመሰግናለሁ። ከዛ ውጭ አዲስ አበባ ላይ በነበርኩበት ጊዜ በጣም ከጎን የሆኑ ሲያግዙኝ የነበሩ የቪክቶሪ አካዳሚ ህትና ወንድሞቼ እንደኬ አምደኪን ቡድኖች ከዛ ውጭ ቴዲ የአፍላ ፍቅር ደራሲና ዳይሬክተር ምስክር ፍሳ፣ እንዲሁም ትግስቱ ፍሳ በጣም ከልብ ከልብ ሙሉ ክሮ ነው አመስገን እፈልጋለሁ። ያው የምትወዱት የምታደንቁት የምታከብሩት የአፍላ ፍቅሩ ስፒዶ የሚግዛቸው በቀጣይ በአዲስ ስራ እናንተን የሚመጥን ስራ ይዤ፣ በግል ይመጣሉ። ዳኞች እናንተ፣ በጣም ስለ ዳኞችን አመሰግናለሁ። ፋናንም በጣም አመሰግናለሁ። እናመሰግናለን። ፋና ላምሮት ምዕራፍ 19 ስምንተኛ ሳምንት ይሄንን ይመስል ነበረ። ቀሪ የፋና ላምሮት ውድድሮች በየሳምንቱ አዳዲስና አጓጊ ነገሮችን እየጨመሩ ይመጣሉ። የእናንተን የውድ ተመልካቾቻችንን የሙዚቃ ምርጫ ጨምሮ ሌሎችም አዳዲስ ነገሮችን አካቶ ለሚቀጥሉት ሳምንታት ከእናንተ ጋር ይዘልቃል። ዛሬ ግን ይህንን ይመስል ነበር። በጣም ቆንጆ ቆይታ አድርገናል። በትክክል ሰላማዊት ተስፋ ና ናትና ሳይ መሰናዶን እየመራን ከበርካታ የቴክኒክ ባለሙያዎች ፕሮዲሰሮች፣ በየሳምንቱ የቀጥታ ስርጭትን ከሚቆጣጠሩ ባለሙያዎች ጋር ሆነን በቤታችሁ እንዲደርስ አድርገናል ስለተቆይታችን ስለ ተከታተላችሁን እጅግ በጣም እናመሰግናለን በየሳምንቱ ደግሞ ውብ የሆኑ በጣም አድማቂ ተመልካቾች ስቱዲያችን ይመጣሉ ስለመጣችሁ ምርጫችሁም ስለምታደርጉን ሙዚቃንም ስለምትወዱ ጭምር እናመሰግናለን ለራሳቸው እናመሰግናለን ዳኞቻችን በክብር ቦታቸው ላይ ሆነው ሁልጊዜም የማይነጥፈውን እውቀታቸውን ስለሚያጋሩን እናመሰግናለን ዳኞቻችን በነገራችን ላይ ተመልካቾቻችን ፋና ሰማኒያ ነገ በድምቀት ይጀመራል እንዳያመልጣችሁ ምዕራፍ 3 በድምቀት ነገ ይጀምራል። እሱ እንድትከታተሉ ፋና ቀለማትም ከፍ ብሎ ነገ ከአምስት ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። ሳምንት ሰላማዊ ትና ዳነ ይጠብቃችኋል። ከስምንቱ ጋር እንዲሁም ከኮከብ ባንድ ጋር ስለነበረን ቆይታ እናመሰግናለን። መልካም ምሽት።